እዚህ በላይ ምን ላደርግ ድረስ ከዓመት ሙሉ ከኔ ጋር ስትለፋ ሊቆይ እንጆ አስቸግሪያት አለው። በጣም እሷ ነበረች አጠገቤ የነበረችው ተቸግራ ከኔ ጋር አሁንም ብቻኝነት ይሰማኛል ነው እግዚአብሔርም ብቻዬን ኖሬ አላውቅም። ና እኔ የኖርኩት መጀመሪያ ከእናቴ ጋር ከዛ ከወንድሜ ጋር ከዛ ከሀብታሙ ጋር ነው የኖርኩት ከቤትም ወጥቼ ብቻዬን ኖሬ አላውቅም። ምንም ማድረግ አልችልም። በቃ ይቅርታ ብያለው። ኮላሊቱን አልዘረግኩም ፈልጎ ሊሰጠኝ ከዚህ ውጭ ምን ማድረግ አለብኝ? እና ፕሊዝ ልስራ፣ አትስደቡኝ፣ አትስደቡኝ፣ አትዝለፉኝ እና ልስራ። በቃ በቃ ይባላለው። የመጣሁት ከአዲስ አበባ አካባቢ። ከዚህ በፊት ትዳር ነበረኝ። ከትዳር አጋሪ ጋር አራት አመት ያህል አብረን ቆይተናል። ጭንቀት ውስጥ ነበር። ከአልጋ አልወጣም ነበረ። ምግብ አልበላም። ሰውነቴ እየቀነሰ የምወጣቸው መድኃኒቶችም አሉ እና ከመድኃኒቱ ጋር ምንም እንትን አልቻልኩም ነበር። ገባ ሚዛናዊ መሆን አለብክ። ምንም ሊመዘዘንልኝ አልቻለም። ሆስፒታል ስንት ጊዜ ተኝቼ ድጋሚ አልቅሼ አልወጣም። በቃ አላለቅስ ስለምሳሚ ብዙ ጊዜ ሙሉ የአይን ኳሳችን የሚነሳ ነው የሚመስለው። ይሄ ሙሉ የአይን ኳሳችን ሞዴል ነው። ስለዚህ የአይን ብሌን የምትነስ የአይን ብሌን የምትባለው እችኛዋ ከላይ ጥቁሩን ከውስጥ የምትሸፍነው መስተዋቷ እቺ ነች፣ እቺ ከላይ ያለችው ነች። እቺ ብቻ ናቸው የምትነሳው ማለት ነው። እቺ ብርሃን አስተላላፊ ነች። ስለዚህ እች በምትጎዳበት ጊዜ አይነ ስውርነት ያጋጥማል ወይም ደግሞ የእይታ መቀነስ ይኖራል ማለት ነው። ስለዚህ ያ ሰው የሚለገስለት መድኃኒት የሚሆነው እኛ በለገስ ነው፣ በዚች መስተዋት ነው አይን ብሌን መስተዋት ነው ማለት ነው። ስለዚህ ከግንዛቤ ጥረት ብዙ ሰው የአይን ኳስ ሙሉ የሚለገስ ነው የሚመስለው፣ ግን ጥቁር የምትሸፍነው ከላይ ያለችው የአውራ የአውራጣታችንን ጥፍር የሚታክል የአይን ብሌን መስተዋት ትባላለች እሷ ብቻ የምትለገሰው እሷም ከተነሳች በኋላ ምንም አይነት ፊት ላይ የመበላሸት የፊት ቅርጽን የአይን ቅርጽን የማሳቃት ነገር አይኖሩም። እንዳሳየው አረ እኔ ብር አለኝ፣ እውነት ብር አለኝ። ምክንያቱም ገንዘብ ሰርተን የምናገኘው ነገር ስለሆነ ስለ ገንዘብ መስፈርቴ አይደለም። ገንዘብ አገባለሁ፣ እውነት አገባለሁ። ምክንያቱም እሰራለሁ። አሁን እኔ ሙሉ ጤነኛ ነኝ፣ እግዚአብሔር ይመስገን። እኔም እሰራለሁ እንደነገርኩ፣ ስራ ወዳድ ይሁኑ፣ ስራ ይውደድ፣ መለወጠን ያስብ ይሰራል እንለወጣለን። ሰላም ሰላም። ውድና የተከበራችሁ ያዘቴ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ተረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ ደግሞ ሩሀማን አስታውሳቸኋት። ሩሀማ ሀብታሙ ዛሬ ደግሞ ስለ እሷ መጥቻለሁ። በጣም ቁም ነገር እየሰራች ነው። በዚህ አጋጣሚ እናመሰግንሻለን ረሀማ ማለት ነው። ለዚህ በመቅባት እሽ። እንግዲህ መግቢያ ላይ እንዳዳመጣችሁት አይኗን ማለት ነው ካለፍኩ በኋላ አይኔን ልለግስ በማለት እንግዲህ ወደ አይን ባንክ ሄዳለች። እና መሰግናለን። ጥሩ ስራ ስትሰሩም እናበረታታለን ማለት ነው። እንዲሁም ደግሞ ትዳርም አዲስ ትዳርም ልጀምር ነው፣ አስደስታችኋለሁ የኢትዮጵያ ሕዝብ ብላለች። ያው መግቢያ ላይ ቀን ጨባ ያስገብች የላችኋለሁ እንዳያችሁት ማለት ነው። እና ረህማ እንግዲህ አሁንም አትስደጉኝ ባካችሁ፣ ስትል ሰምተናል ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ቪዲዮ አበረታቱኝ፣ ስወዳችሁ ማለት ነው ቤተሰቦቼ። እንዲሁም ሼር አድርጉ። አዳዲስ ነገሮችን አዳዲስ መረጃዎችን ስናገኝ ይዘንላችሁ እንመጣለን እንዲሁም ድምጽ እንሆናለን ማለት ነው ሰላማችሁ ብዝት ትርፍርፌ ይበልልኝ ፍትህ ለቀነኔ የቀነኔ ምስት ጉዳይ መረሳት የለበትም ፍትህ ለቀነኔ ፍትህ ለትዝታ እያላችሁ ድምጻችሁን አሰሙ ማለት ነው እና ወደ ሩሀማ ስንሄድ ሩሀማ ሀብታሙን እንግዲህ ሁላችንም የምናቃት ናት እንደምናውቃት ሩሀማ ሩሀማ ከሀብታሙ ጋር ነው ያወቅናት ኩላሊት በሰጣት ጊዜ ሩሀማ ያስተላለፈችው መልእክት በጣም አሪፍ መልእክት ነው። መስጠት ያስደስታል። እኔም በአንድ ወቅት ኩላሊት የለኝም ነበር በአንድ ኩላሊት ስሰቃይ ነበረ ሁለቱን ኩላሊቴ ፌል አድርጎብኝ አሁን ግን በአንድ ኩላሊት እግዚአብሔር ይመስገን ሀብታሙ የቀድሞ ባለቤቴ ስለሰጠኝ ደስተኛ ሁኜ በዛ እየኖርኩ ነው ስለዚህ ይሄ ነው እኔንም ሊያነሳሳኝ የቻለ መስጠት ምናክል እንደሚያስደስት እኔ እንደ እሱ ወይ ህይወት እያለ አንድ ኩላሊቱን ሰጥቶኛል እኔ ደግሞ ህይወቴ ካለፈ በኋላ አይኔን ብሰጥ ምን እያጎልብኛል ስትል ተናግራለች ማለት ነው እንዲሁም እያለቀሰች ማለት ነው እና ለመስጠት ያነሳሳኝ ይሄ ነው። እኔ እሱ በሰጠኝ ኩላሊት ዛሬ ሙሉ ሰው ሁኜ ሙሉ አካል ኑሮኝ ተንቀሳቅሼ ጤናማ ሰው ሁኜ እንደ ልቤ እየሰራው ነው። ስለዚህ እኔ ደግሞ ህይወቴ ካለፈ በኋላ ለሰዎች ብርሃንን ብርሃን ለሌላቸው ሰዎች ብርሃንን ብፈጥርላቸው በእኔ ምክንያት ምን ይጎልብኛል? ስትል ተናግራለች። ትክክል ናት። እና ሁላችሁም ለግሱ፣ መስጠት ያስደስታል፣ መለግስ ያስደስታል ስትል ተናግራለች። እንግዲህ ቃል ገብታ ካርድና ሁሉን ነገር ተዋውላ ፈርማ ጨርሳ ወጥታለች ማለት ነው ሩሀማ። እና የሰው ልጅ እውነት ስጥሩ ስራን የሰራችሁ ነው ምለው። ምክንያቱም እኛ ከሞትን በኋላ ምንም አይነት ነገር ከእኛ ውስጥ የሚቀንስብን ነገር የለም ማለት ነው። ሰው በህይወት እያለ ያካፍላል ያለውን ነገር እንኳን ከሞተ በኋላ ቀርቶ ማለት ነው። እና በጣም ጥሩ ስራ እንደሰራች ይገባኝ ይሰማኛል፣ እንደ እንደኔ ማለት ነው። እና እናመሰግናለን ሩሀማ ማለት ነው። እንዲሁም ደግሞ ስትል የነበረችው በሀብታሙ እየተነሳ እባካችሁ አትደቡኝ፣ ስራዬን ልስራ። መንገድ ላይ ሁሉ ሲሄድ ታክሲ ሰፈር ስሜ እስኪ መስለኝ ድረስ ኩላሊት ኩላሊት እያሉ ይጠሩኛል። እኔ ስሜ ኩላሊት አይደለም፣ ስሜ ሩሀማ ነው። እና በደግነት ወደው ፈቅዶ ሰጥቶኛል። እሱም አልሸጠልኝም እኔም አልገዛውም። በፍቅር ነው የሰጠኝ፣ በፍቅር ነው የተቀበልኩት። አለመግባባት ተፈጠረ። ይቅርታም ጠይቄ ያለሁ ከዚህ በኋላ ምን ልሆንላችሁ? እባካችሁ አትስደቡኝ ስትል በእንባ ተናግራለች። ሩሀማ ማለት ነው። መስደብ ጥሩ አይደለም፣ አትስደቧት አሁንም እውነቷን ነው ያለችው። ም ስድብ አያስፈልግም። የሰው ልጅ ማለት ነው ያው እዚህ ጋር እንግዲህ እንደምታዩት ማለት ነው ይሄ የባል ምርጫ የወንድ ምርጫ የሚባለው ነገር አለ አደለ? እዚህ ጋር መታ እንግዲህ ከብዙ ሴቶች መካከል ላይ እሷም አንዷ ሁና አበባ ሰጥታው የምሰጠውን ሰጥታ እሷም የፍቅር ምርጫ የሚባለው ነገር እዚህ ጋር ተመልከቷት ማለት ነው እና በቅርብ ተመርጣለች ይመስለኛል እንግዲህ በቅርብ አስደስታችኋለሁ። ሞክሬያለሁ። እግዚአብሔር ያሳካ ጸሎት አድርጉልኝ። እኔም በቀጣይ ደግሞ አዲስ ሕይወት ይኖረኛል። እስካሁን ድረስ ግን ሌላ ምንም አይነት ነገር አልጀመርኩም። ፍቅረኛ የለኝም። ይሄን እድል ግን ሞክሬያለሁ። ከዚህ በፊት ለአራት አመት የኖርኩት ባለቤት ነበረኝ። አሁን ግን ብቻዬን ነኝ በማለት ተናግራ ከዚህ ሰው ጋር ደግሞ እንግዲህ የፍቅር ግንኙነት ጀምራለች ማለት ነው። እንግዲህ ተመርጣለች ይመስለኛል። መርጦኛል መሰለኝ እንግዲህ ይሳካል እንደሚሳካ ቃለሁ በቅርብ አስደስታችኋለሁ፣ ብላለች። መርጧት ሊሆን ይችላል፣ ብቻ አላየንም። ፕሮግራሙ ሲለቀቅና ያለን ተመርጣም ከሆነ ማለት ነው። ለማንኛውም ያንችን ውሃ አጣጭ እያ ያሳካልሽ፣ እግዚአብሔር አምላክ ይስጥሽ። እንዲሁም ደግሞ ስትል የሰማ ነው። ቁመቱ ረዘም ያለ ረጅም ወንድ እወዳለሁ፣ ብላለች። ረጅም ወንድ ይሁን ስራ ወዳጅ ይሁን እኔም ሙሉ ሰው ነኝ። አሁን መስራት እችላለሁ፣ ሙሉ ጤናማ ነኝ። ስለዚህ እሱም የሚሰራ እኔም ሰርተን ሁለታችንም ነገሮችን እቤታችን በሚስጥር አፍነን ችግራችንን ራሳችን የምንፈታ ወንድ ከሆነ በጣም ደስ ይለኛል ብላለች ማለት ነው። ራማ በዚህ አጋጣሚ ለአይን ለሰጠሹ ከልብ አመሰግናለው እኔ በራሴ በኩል ክበሬልን ልን እህታችን ማለት ነው። ምክንያቱም አንድ ሰው ይማራል ከስህተቱ ተምሮ ሰዎች ላደረጉት ነገር ምስጋና አስገብቶ እንደገና ደግሞ እሱም ለጋስ ሲሆን ደግሞ ደስ ይላል። ያደረግሽውን ክበሬ ልን። እናመሰግናለን እንግዲህ እዚህ ጋር እያሳየቻት ነው እንዲህ ነው እንዲህ ነው ብላ እያስተማረቻት ነው እየነገረቻት ነው የሚሆነውን ነገር ሁሉ እሷ ምሽ ብላ አሚን ብላ ተቀብላለች። እናመሰግናለን። እውነት ጥሩ ስራ ሲሰራ ሰውን ማበረታታት ነው። እንዲሁም ያሰብሽው ትዳር ደግሞ ይሳካልሽ፣ ይመርልሽ ብለን እንላለን። እንዲሁም ሲቀጥል ደግሞ የባል ምርጫዋ በረጅም ስራ ወዳጅ፣ ሰው አክባሪ መሆን አለበት ብላለች ማለት ነው ችግሮችን ውጭ የማያወጣ ሚስጢሮችን በውስጡ ይዞ ሁለታችን ተነጋግረን ምንፈታው ሶስተኛ ሰው የማናስገባው እንደዛ አይነት እንዲሆን እፈልጋለው ብላለች። እንዲሁም የጀመርኩት አለ ቀንጨባር ጋር እንዳስገባችው ጸሎት አድርጉልኝ። በቅርብ ሰርፕራይዝ አለ አስደሰታችኋለሁ አግብቼ ብላለች። እናም በቅርብ እንደማስደሰታችሁ ተስፋ አለኝ ጸሎት ወይም ድዋይ አድርጉልኝ ስትል ተናግራለች። ሁላችሁም ይሳካልሽ፣ ይመርልሽ፣ መልካም ትዳር እያላችሁ ጸሎት አድርጉላት። የአማረ የሰመረ ትዳር እንዲኖራት የሁላችንም ምኞታችን ነው። ላለው እንደኔ ማለት ነው እና አትስደቧት። አሁንም እና መንገድ ላይ ሁሉ ሲሄድ ኩላሊት ኩላሊት እያላችሁ መሰድ ሰዎች አትስደቧት። በቃ አለቀ፣ ኮ ያለፈ ታሪክ ነው። አሁን ታሪኳ ሌላ ነው። በቃ እንግዲህ እንደምትመረጭ ተስፋ እናደርጋለን። ትዳርሽ ያማረ የሰመረ ይሁንልሽ እንላለን ማለት ነው እና ሰላማችሁ ይብዛ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ ነገሮችን ስናገኝ ይዘንላችሁ እንመጣለን ማለት ነው። እንግዲህ የሩሀማ ባል እንዴት ነው? አዎ እውነትም ረጅም ነው እንበለው፣ ረጅም ነው፣ ቆንጂዬ ነው። የእውነት ተሳክቶ ብታገባ ደስ ይለናል። ያሳካልሽ፣ እህታችን ተመረጭ እንላለን። እንግዲህ ምርጫው ያማረ ይሁንልሽ። እኔ ምለው ግን እንደዚህ ግን ተመርጦ የሚጋቡ ነገር እንዴት ነው? ፍቅር ይመጣል? ስሬስ እኮ ነው ምላችሁ። የእውነት ማለት ፍቅር ከዚህ በኋላ ፍቅር እንትን ይላል እንዴ? እኔ ግራ አይገባኝ። ስሬስ ነው ምላችሁ ማለት እንደዚህ ህጄ እንደ እቃ ተመርጬ ከዛ በኋላ ላይ ፍቅር ለመጀመር በጣም ከባድ ነው ብዬ ነው አስበው። ይሄ ፕሮግራም እኔ አላማረኝም፣ አልወደድኩ ሴትም ማለት ነው በራሴ በኩል ሴት ልክ ተከብራ እቤት ውስጥ በሽማግሌ በፍቅር ተዋውቃውም ከሆነ ነው እንጂ እንደዚህ በአደባባይ ወጥቶ እኔ ላሸንፍ እኔ ላሸንፍ አሁን እቺ ምንድ ነው ምትለው እኔ እንደማሸንፍ እርግጠኛ ነኝ ያሸንፋለሁ እንግዲህ ባልየው ይሄ ነው ባልየ ቆንጆ ነክ እንግዲህ የማን ባል እንደምትሆን ባይታወቅም እየተሻሙብህ ነው እግዜር ያወጣ ክንላለን እዚያ ይገርም ነው ኑሮ እንደዚህ ነው እንግዲህ